አሰላሙ አሌይኩም ወረህመቱላሂ በረካቱ የማህላም ቤተሰቦች እንዴት ናችሁ? ደህና ነኝ፣ አልሐምዱሊላህ። ረማ በምክተር በይዟችኋል። ከእኔ አልሐምዱሊላህ ሁሉም አሪፍ ነው፣ ደስ ይላል። ዛሬ የማሳያችሁ እንግዲህ ኩናፋ በማንጋ አሰራር ነው ማለት ነው። እንደ ሀላ ማት ነው፣ ሀላ በአሪፍ ነው የምንሰራው ማለት ነው። እና በጣም ደስ የሚል አሰራር ነው። እናንተም ሞክሩት፣ በጣም ተወድታላችሁ ማለት ነው። ስጋ ኩናፋ ኩናፋውን በነገራችን ላይ ፍሬዘር ከሆነ ትንበሩት ማለት ነው። በስኪን ቆራርጡት ወይም ውጭ ጥታችሁ በእጃችሁ ትንበሩት ማለት ነው። ቆራርጡት ደቀቃርቁትን ልክ እንደዚ ማለት ነው እና ሶስት መላገር የሚሆን ሰምን የተጠቀምኩት ቅቤ ማለት ነው። እዛ እንደዚህ በአንድ ስላንት ስለማይል በደም ስለማይማሰል በሁለተኛው የማሰርኩ ነው ማለት ነው። እዚ ጋር ኩናፋውን አርቄ እና ተጠንቀቃችሁ ሰት ማበር ሳይክል ማለት ነው። ምክንያቱም ሎን አንድ እንዲሆንልን ልን ነው በሁለት የምንነካከው ማለት ነው። ቆይ ያው እንግዲህ ምርጥ ሎን ሲይዝ እንደ አህመር ሲሆን ማለት ነው። ቀይ ሎን እንዲይዝ በዛ መልኩ ሲሆን ማለት ነው። በነቀቀራችን ላይ ቪዲዮ እየቆራረጥኩ ነው ማለት ነው። ምቀርጸው ምክንያቱም ይረዝመባችኋል። እንደዛ ካለ ነው ማለት ነው። እና ይህንም የሚያምር የመሰለ ሎን ሲይዝ

በዚህ መልኩ እንከርነዋለን ማለት ነው። የግድ መከደን አለበት ማለት ነው። ያኔ አሁን ማንጋ እንቆርጣለን ማለት ነው። በጣም ቀላል ነው። ማንጋ ብቻ ነው የሚያስፈልገን። እዚህ ጋ ማንጋ እንዳይረዝምባችሁ ቆርጫለሁ። ሶስት ሀባ ማንጋ ቆርጫለሁ። እናንተ እንዴት ስንያችሁ ማለት ነው። ያ ከዛ ቆራርጬ መጀመሪያ ያኩናፋውን የጠበስነው ኩናፋ እሱን ነው መጀመሪያ ስኒያ ላይ የምናደርገው ማለት ነው። እንደዚህ ካረግነው በኋላ ቀጣይ ግሽጣ የሰራ ነው። ግሽጣ እናደርጋለሁ ማለት ነው። ግሽጣው ካልገባችሁ ኮሜንት አስቀምጡልኝ እነግራችኋለሁ ማለት ነው። በአንድ እጅ ስልክ ጊዜ ስለሆነ በደንብ አላሳያችሁም በተበብ። ከዛ እዚህ ጋር የተሳሳትኩት ነገር አለ ማለት ነው። ሁለተኛ ጣበቅ ላይ ስሰራ ሁለ

እናንተ ታወቃ የፈለጋችሁትን እንፈራው ላይ ወይም እንተላይ መጨመር ትችላላችሁ ማለት ነው። እኔ ግን እነዚህ ስለፈለኩኝ ነው። የፈለጋችሁትን መጨመር ትችላላችሁ የፋዋካ አይነት ማለት ነው። ታየው በጣም ነው የሚጣፍጠው። ሀቂቀትን በጣም ቆንጆ ነው። እሳታችሁ ደግሞ በጣም በሲጥ ነው ማለት ነው። ቀላል ነው አሰራሩ። ራሴን አሞኝ ድምፅ የትክክል አይደለም ማለት ነው። እና ለፈጦር ስሩት በጣም ቆንጆ ነው። በነገራችን ላይ የረሳሁት ነገር ነው ማር ተጠቅም ያለሁኝ፣ ማር ተጠቅም ያለው እናንተ እንግዲህ የፈለገችሁትን መጠቀም ትችላላችሁ። እኔ ግን ማር ተጠቅም ያለሁ እሱ ጋ ማለት ነው። መጀመሪያ የጣበግ ላይ ለራሱ አርጌያለሁ ማር ማለት ነው። ቪዲዮውን በደንብ ካያችሁት ይለያችሁ። አሁን እንግዲህ መጨረሻ ጣበግ ላይ ደርሻለሁ ማለት ነው። እዚ ጋ እኔ ተሰታትኩት፣ እሺ። ምክንያቱም ከትንብሎ ከግሽ ጣውለት ጥቂ ምንድን ነበር ማድረግ ያለብኝ፣ ኮናፋውን ውን የሰራነ ኩናፋ። ከዛ ደግሞ መጨረሻ ላይ ነበር ማድረግ ያለብኝ። ለማንኛውም አስተካክየዋለሁኝ። ይህን ይመስላል፣ በመጨረሻ ወጣ ነው የሚያምረው። ያው ማር እንግዲህ መጠቀም አለመጠቀም የናንተ ፈልጎ ነው። ሳይበዛ እናተጠቅም ያለው ማለት ነው። ምክንያቱም ሱካሩን አላበዛሁም በፊት ላይ ማለት ነው። ውስጣው ሲሰሩ ማለት ነው። አክልሃል ወደ ማለቀ ሂዷል። ጨርሰናል። በጣም ነው የምትወዱት። ያኔ እንደ ሳሒ ነው። ያኔ እንደዚህ ለሰውነት ጥሩ ነው ማለት ነው። በጣም ሱካር ያልበዛበት እና በጣም ጣፋጭ ነው ማለት ነው። ማንጎ ደግሞ ጥሩ ነው አይደለ? እዚህ ጋ ያው እንደምታወት ይሄ እየቀረኩኝ ነው ማለት ነው። ውስኪ ውስኪ፣ እንዴት እንደሚያምር እዚህ ጋር ማትረስ ነገር ሁለት ሰዓት ሶስት ሰዓት አስቀምጡት ማለት ነው። ለምሳሌ ለፍጡር ከሆነ ከአስር አስር ላይ ብትሰሩት ከአስር በኋላ ቀዝቀዝ ሲል በጣም ቆንጆ ነው ማለት ነው። ቀዘቅዝ በጣም ቆንጆ ነው። ይሄን ይመስላል። አበረታት ላይክ፣ ሼር፣ ሰብስክራይብ ያድርጉ።